ቀይና ፉፍዬ ምን የመሰለ አምባሻ ምን የመሰለ ፓስታ በስጉ ሰርተው ለሚፍታከይ አበሉት ማለት ነው። እጃቸውን አሳዩት። እንኳን የሰሩት የነካኩት ራሱ ይጣፍጣል ማለት ነው። ዘና ፈታ እያሉ እየደነሱ ምናምን ደስ በሚል ሁኔታ ምግባቸውን ምን የመሰለ የምር ማለት ነው። ሲያውት ራሱ ያስታውቃል እንደሚጣፍጥ አምባሻው አቦካካቸው ምናምን ፓስታ በፍርኖ ፓስታ በስጎ ማለት ነው። ፓስታ ፍርኖ መጣልኝ ፓስታ በስጎ እና በጣም ደስ የሚል የሚጣፍጥ ምግብ ነበረ። ያው እንደ በላሁት ቁጠሩት፣ እንደበላሁት እነሱ ሲበሉ ምራቄን እየዋጥኩ ነበር እኔ ማለት ነው። እነሱ ሲቀምሱ ምናምን ነገር እኔ አብሬ ምራቄን እየዋጥኩ ነበር ማለት ነው። ከሆነ አበላላቸው ራሱ ምግቡ ራሱ እንዴት እንደሚመች ለአያያዝ ላበላ ራሱ እንዴት እንደሚመች ማለት ነው። እና ትለያላችሁ የእኔ ታዳጊዎች ማለት ነው እውነት እውነት ይለያሉ። ምግቡን ሲሰሩት እንዴት ዘና እያሉ እንደሆነ አይታችሁ በኋላ ቪዲዮ ላይ ፈታ እያሉ እየጨፈሩ ምናምን ነገር ዘና፣ ፈታ እያሉ ነበር ቪዲዮን እየሰሩ ያሉትና ደስ የሚል ጊዜ ነበር።